ዝም ብለህ ሱመያ ዝህነይ ስላለች ብቻ አትሩጥ፣ አትልፋ፣ አትንከራተት፣ ህይወትህንም አደጋ ላይ አትጣል። እባክህ ሁላችንንም አታስጨንቅ። አንድ ነገር ብትሆን በዚህ የተነሳ ሱመያንም ተወቃሽ ታደርጋለህ። ራስህን በጠዋቱ ተጎዳ። ያንቺስ ጠና፣ ያንቺስ ከፋ፣ ያንቺስ በዛ። በገዛ ባልሽ በገዛ ኑሮሽ በገዛ ትዳርሽ መኖሪያ አጣሽ፣ ተቃጠልሽ፣ ተንገበገብሽ፣ አልቻልሽ ዛሬ ጎንደርም አይደለውም ባህር ዳርም አይደለውም ብላ ምላለች። ሲቀጥል ደግሞ ፍቺ ኒካ እንዳወርድልኝ ፈትዋ ጠይቃለሁ። ያልሽውን አልቀበልም አልስማማምም። አንቺ አይደለሽም የሚያወራሸው። ድጋሜም እንዳታወሪ ሰኢድን በልኩ ቀተሸዋል፣ ከሚገባው በላይ ቀተሻል። ግን ጀሚላና አጢቃን ያለአባት ፍቅር ያለእናት ፍቅር እንዳድጉ እንዳትፈቅጂ ሁለተኛ ነገር አንቺ ለልጆችሽ ህይወትሽም በሙሉ ዋጋ እንደምትሰጫቸው ለልጆችሽ ዋጋ እንደምትገቢ አውቃለሁ። አንደራቀሽም እንደምታሳድጊያቸው አውቃለሁ። ግን አሁን ይሄ ያልሽው ነገር ስህተት ነው። ከላስ ይሄ ሰውየ ተሳሳተ። ለስህተቱ ደግሞ በቃ ዋጋውን አግኝቷል። ለስህተቱ ዋጋ ከፍሏል። ከእንደዚህ እንደዚህ ይሄ ሁሉ ስቃይ፣ ይሄ ሁሉ መከራ፣ ህይወቱን አደጋ ውስጥ እስከ መክተት ህይወቱን ራሱ አሳልፎ ሰጥቷቸዋል ግን ይሄን አሁን ያልሽውን ነገር እኔ ማልሰማውም ሰውም አልሰማም። አሳዘንሽኝ፣ አሳዘንሽኝ፣ ከምር አሳዘንሽኝ በጣም። እንዴት ባልሽ፣ በገዛ ባልሽና በገዛ ንብረትሽ በገዛ ህይወትሽ እንዴት ትንገበገብ ያለሽ። ሱመያና የሰይዶ ልዩነት ምንድነው? እዚህ የበግና የሰይዶ ልዩነት ምንድነው? ነው ዳ ማለት እኮ ነው የቀረ። የኔ በግ በግ ነው ከአንተ የምር እሷ እኮ እንደ በግ ነው እያሽከረከረች ያለው ሰላም እንዴት ናችሁ? በያላችሁበት ሰላማችን ብዝ ይበላችሁ እያል ምን ሰላም አንለና ነው። ሰላም ናችሁ ምላችሁ፣ ሰላም ሲኖር እኮ ነው ሰውን ሰላም የምጠይቁት። በገዛ ባሌ፣ በገዛ ኑሮዬ፣ በገዛ ባሌ ሰላሜን አጣውቁ። ባሌ ብዬ ለመጥራት ራሱ እኮ ሼም እያያዘኝ ነው እንዴ! አረ አረ ወገን አረ ወገን፣ ወዴት እየሄድን ነው ምለው ባለፈው በረኪና ለጠጣ ሰይድ ጎንደር ከሄድክ ሂድ፣ አይደለም ባህር ዳር ከሄድክ ሂድ፣ ጎንደር ወደ ገጠር ከሄድክ ከ ይሄ ነገር ራሴን አጠፋሉ። ይሄ ነገር ጠጥቼ ብዬ አውራ ማምባል ነበር። ትላንትና የነማን አባት ነበር? አ አንቺ ጉደኛ ተነቃክተናል። ሊበላ እንዲ አንቺም የገዛ ባሌ ማለት ጀምርሽ። እሱ በግ አይደለም። ሲም መጀመሪያ፣ ለባልሽ ክብር ይኑርሽ፣ አክብሪው። ከምር የምትወጁው ከሆነ የምታፈቅሪው ከሆነ አክብሪው። ለባል ክብር የሚባል ነገር አለ። ከበጋ እንዴት ጋር ሰኢድን ከበጋ እንደት ታወዳድሪዋለሽ? እንደት ታመሳሲዋለሽ? አየሽ፣ አንቺና ሱመያ መካከል ያለውን ልዩነት፣ ሱመያ ለባሏ ክብር አላት። እስካሁን አንድ ቃል ሰኢድን እንደዚህ ነው ብላ ተሳድባ አታውቅም፣ አትሳደብም። ህሊናዋ አይፈቅድላትም። አንቺ ግን በአደባባይ ባልሽን በግ በግ እያልሽ ብስምላ ክብር ልመጂ መጀመሪያ አክብሪው። እዩ ወዶ ፈቅዶ ሱመያ ሳትሆን እንደ በግ እያሽከረከረችው ያለው እሱ ራሱ የሱመያ ፍቅር ነው፣ እንደ እንዝርት እያፈረረው ያለው ሀቢብ ቲቪ። ገባሽ? አንቺ እስካሁን አልተረዳሽም እንዴ? በግ በጎ ነው ወይም ጅሉ ነው መስሎች ነው። ሰኢድ እንደዚህ አገር ላገር እየሮጠ ያለው ባህር ዳር እንዳትሄድ ባህር ዳር ሂድ፣ ፖሊስ አለ፣ ከተማ ነው። ምን አለ ግን ጎንደር ገጠር እንዳትሄዳለች። ባህር ዳርም ከሆነ ባህር ዳር ነው፣ ጎንደርም ከሆነ ጎንደር ነው። ጎንደር ገጠር ነው ያለች ማን ነው? ጎንደር ከተማ የለም እንዴ? ገጠር ፖሊስ የለም እንዴ? ሰውን ለመግደል ግዴታ ገጠር መሆን አለበት እንዴ? የሰው ልጅ ለመሞት ለመሞት እኮ ሰበብ ነው እንጂ ቀዳና ቀደር ከሆነ ከተማውም ውስጥ ይሞታል። ግን አሁን ላይ ጊዜው መበላሸቱ እንጂ ሱመያ አስፈራራችሁ እንጂ ህዝባችን እንግዳ ተቀባይ መሆኑን ማወቅ መቻል አለብሽ። ሲቀጥል ደግሞ ሲቀጥል ደግሞ ለምን ክሎሮክስ አልጠጣሽም? ይኸው ሰውዬው ጎንደር ገብቷል። ጎንደር ገብቶ ሱመያን እየፈለገ ነው። ሱመያን ጎንደር ገብቶ እየፈለጋት ለምን እንደው ታውቂያለሽ? ስለሚወዳት ስለሚያፈቅራት፣ ሚስቱን የልጆቹን እናት የትዳር አጋሩን ነው እያሯሯጠ ያለው። አንቺ ግን አልወድሽም አልፈልግሽም እሞታለሁ ስትይው ክሎሮክስ በእጁ ገዝቶ ነው የሰጠሽ። አንቺ ግን ዛሬ ወጥተሽ የገዛ ባሌ ትያለሽ ሰዎች አንዳንዴ እንደው እፍረት የሚኖር የሰው ባል እየቀሞ የገዛ ባሌ ማለት አለ እንዴ? አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ሰላም ሰላም! ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበላል። ሀገራችንን ሰላም ያድርግልን። ዛሬም በአዲስ ቪዲዮ ብቅ ብለንላቸኋል። ምንድን ነው ሰኢድ ጎንደር እንደሄደ ሁላችንም እናውቃለን። እሱ ገጠር ነው ያለው፣ ጓደኛውም ደግሞ እሱን ተከትሎ ፍለጋ ሄዷል። እንግዲህ አላህ በሰላም እንዲመልሳቸው ዱአችን ነው የሁላችንም ይመለሳሉ ደግሞ ኢንሻ አላህ አሁን ጊዜው ስለከፋና ትንሽ ጊዜው አስቸጋሪ ስለሆነ እንጂ እኛ ሀገራችን ሰዎች እንግዳ ተቀባይ ግቡ ብሎ ቤቱን ከፍቶ የሚያስገባ ወተት ከእርጎ ዘርግፈው የሚያበሉ ፍየል ጓዳ ገብተው የሚያርዱ ማህበረሰብ ነው ያለው አርዶ የሚያበላ እግር አጥቦ የሚያስተኛ ማህበረሰብ ውስጥ ነው ያደግ ነው አሁን ጊዜው ትንሽ ከበድ ስላለ ነው እንጂ ይሄ ነገር ያስፈራው። ሰኢድም ደግሞ ቢሆን ጎንደርም ሀገሬ ነው፣ ባህር ዳርም ሀገሬ ነው፣ ሁሉም ሀገሬ ነው ብሎ ነው የገባው። ሳ ሰኢድ ዘረኛ አይደለም። እንደዚች እንደ አዩ ቢሆን ውይ ብስሚላ እንደ ዝም ብላ ሰው መያዝ ትወዳለች። ደግሞ ዛሬ ዞር ዞር ብላ የእኛ ሀገር ሰው እንግዳ ተቀባይ ነው፣ አትፍሪ ስትኝ ኖረሽ አሁን እንዳትገባ እያለች እራሷ መጣች። የሀገሯን ክፋት እያወራች አለች። ሱመያ ሱመያ የሀገሯን ክፋት ሳይሆን ያወራችሁ ሰኢድ ፈርቶ እንዳይሄድ ነው፣ እንዳይሄድ ያደረገችው ምክንያት ሹፊ በምክንያት ነው። እሷ ጎንደር ስላልሄደች እንዳይለፋ ነበረ፣ ግን ደግሞ እሱ ጎንደር ናት ብሎ ሄደ። እንግዲህ ሱመያ ጎንደር ገብቻ አለሁ ጎንደር ናት ብሎ ሰኢድ ሩጦ ጎንደር ሄደ። ሰዎች፣ ምን ያድርግ? ሚስቱ ናት፣ ይወዳታል፣ ያፈቅራታል እኔ እንድታረቁ በጣም ነው የምፈልገው። ግን ሱመያ ከሰኢድ የምትፈልገው እንዳደርግ የምትፈልገውን ነገር ስላለ እያድርግና ይታረቁ። እሱም እኮ ሰኢድ የሚንከራተተው እኔ ሽፎ እዚህ ላይ መጥቼ የማወራውን ለሱመያም ይሁን ለሰኢድም አወራለሁ። ለሁለቱም አወራቸዋለሁ። ግን ሁለቱም አይሰሙም። አንደኛቸውም መክራችሁ ጫፍ ላይ ስትደርሱ ከአንዳቸው በኩል ፈርሶ ታገኘታላችሁ። እንዴት ነው ታዳ ነገሩ? ይሄ አልሐምዱላህ ዛሬ ሱመያ በአንድ ነገር ብቻ ደስተኛለች። አልሐምዱላህ አ የኔ ጓደኛ ይቺ ናት የኔ ጀግና ጓደኛ። እኔ የማውቃት ሱመያ አዲስ ይቺ ናት። በእስልምናዬ አልደራደርም አንገቴን እሰጣለሁ አለች። ማሻአላህ ተባረከላ ረህማን ሐምሺ በድኗ ጠንካራ ትሁን ታንሺ። ሰኢድና እሷ ይታረቃሉ። እማ ጊዜ ነው የሚያስፈልጋቸው ሳኢድና ሱመያ ተገናኝተው እንዴት አይነጋገሩም እንደምትሉት ሱመያ እንደምትለው ዛሬ ሰምታችኋላል ሰኢድ ልጆቹን ላስጠምቅ ነው ስላልኩ ብቻ ነው ርጦ የመጣው ነው የምትለው ውሸት ነው እውነት ነው ሰኢድ መሮጥ ይሮጣል አሁንም ወደፊትም መሮጡን እንደሚቀጥል እርግጠኛ ነኝ እስካላገኛት ድረስ ግን ደግሞ ከመሮጡ በፊት ለእሱም ነግሬዋለሁ አንተ ብቻህን አትሩጥ፣ አትንከራተት። ሲሮጡ የታጠቁት ሲሮጡ ይፈታል የሆንክ ነው፣ በድጋሚ አልኩት። ሽማግሌ ይዘ ትልልቅ ሰዎች በሽማግሌ አስጠይቅ፣ እንደ ሀገራችን፣ እንደ ባህላችን፣ እንደ ወጋችን ሱመያን በሽምግልና በትልልቅ ሰዎች የማያዳግም እርቅ ውስጥ ግባ አልኩት። እሱ የመሮጥ ሱስ ያለበት ይመስል መሮጥ መንጋጋት፣ በዛ መሄድ፣ በዚህ መመለስ። እኔ የምን ላድርግ ታዲያ? ሰዎች እስኪ አሁን ሰኢድ አቅቶት ነው ሽማግሌ መድቦ ሱመያን በሽማግሌ ማስለመንና በሽማግሌ ማያዝ? እማ ደግሞ ደሩሪ ሌላ ነገር ካለ እኔ ማለትም አልፈልግም። ግን ጊዜው ሲደርሱላችንም እናየዋለን ማለት ነው። እዚህ ላይ ለሌ የማልችለው ነገር ሊያመልጠ የነበረ ግን ያስኩት ማለት ነው። እና ሰኢድ እንሻአላህ አሁን ይመለሳል። ሱመያ ጎንደር አይደለሁም ወላሂ ባህር ዳርም አይደለሁም ብላ ምላለች። ሱመያ በአንድ ነገር ላይ አይደለም ወላሂ ብላ ወላሂ ሳትል እንደዚሁ ካወረች እኔ አምናለሁ። ለምን ባህሪዋን ስለማቅ፣ ጸባይዋን ስለማቅ። ያልሆነችበትን ነገር ደግሞ ወላሂ አትልም። ይሄው እሱም አሁን ተረጋግቶ መቀመጥ ነው ያለበት። ረመዳንንም በስራ ሳይጾም ምንም ሳይል ይህን ያለው አለም በምን እያፈጠረ በምን እንትን እያለ እንደው እና ደግሞ በዚሁ አጋጣሚ አንድ ጓደኛ የጎንደር ልጅ ነበረችኝ እንደዚሁ በዩቱብ የምታቀኝ በውስጥ እናወራለን ዱባይ ነው ያለችው እሷ ደግሞ በዛ ሀገር ሰኢድ ሄደበት ደቡብ ጎንደር ስለሆነ እዛ አካባቢ ወንድሞች ስላሉኝ የወንድሜን ቁጥር ልስጥሽ ና ወንድሞች ጋር ይገናኝ ምናምን ብላ እኔ ለወንድሞቿ ነግር ያለው እዛ አካባቢ ካገኙት ሳይመለስ እንደሚያስተናግዱት እርግጠኛ ነኝ። ያስተናግዱታል ደግሞ በዚህ እተማመናለሁ። ጓደኛውም እዛ ስለሄደ ከጓደኛው ጋር ከተገናኙ ይመለሳሉ ብዬ አስባለሁ። ሳኤር መቼም ዛሬ ይህንን ቪዲዮ የለቀቀችውን አይቶ ወላሂ ብላለች። ጎንደር አይቀመጥም። ጎንደር የሚቀመጥበትም ምክንያት የለውም። እንግዲህ ወደ ነበልባል አዩ ተመልሶ ከአዩ ጋር ይኖራሉ። ኑር አዩ ጋር ህይወትህን ኑር። ተረጋጋ፣ አስብበት። ይችም እየወጣች በግ ነው ፍየል ነው ከምትልህ ተቀምጠ በስርአት አስበህ ወስነ። ሱመያ የለ ማግኘት ጠሪቅህን አስተካክል። ዝም ብለህ ሱመያ ዝህነ ስላለችህ ብቻ አትሩጥ፣ አትልፋ፣ አትንከራተት። ህይወትህንም አደጋ ላይ አትጣል እባክህ ሁላችንንም አታስጨንቅ። አንድ ነገር ብትሆን በዚህ የተነሳ ሱመያንም ተወቃሽ ታደርጋለህ። ራስህን በጠዋቱ ተጎዳህ። ሲቀጥል ለልጆች መኖር ግዴታ ነው። ለልጆች አባት መሆን ታስፈልጋቸዋለህ። ለልጆች የምታስፈልግባቸው ጊዜ አሁን ነውና ጠንካራ ሆነ። ራስህን ካጎል ከዝም ብሎ እየተነዱ እንደሚሄዱ የሄርክ ችግር ውስጥ አትግባ። ሱመያ እንዳለችው ጀግና ነህ፣ ጀግና ጀግና ነህ። እሳትም ውስጥ ቢሆን ትገባለህ። ለሱመያ ግን ደግሞ በእንደዚህ አይነት መልኩ አይደለም። ይሄ ያንተንም ህይወት የሌሎችንም ህይወት ያበላሻል። አሁን ሰው በዚህ ሰዓት ላይ አንተ አንድ ነገር ብትሆን፣ ሁሉም በሱመያ ምክንያት በሱመያ ምክንያት ነው የሚለው። አላህ እንደዚህ አይነት ነገር አያምጣ፣ ክፉ ነገርን ያርቅልህ። አሁን ግን ወደ አገርህ ተመለስ፣ ወደ አዲስ አበባ ተመለስ እና እዚሁ አዳማ ኖር ሱመያን ታገኛታለህ። ጊዜ ብቻ ነው እንጂ የሚወስድበት፣ ከሱመያ ጋር መገናኘትህ አይቀርም። እሷም እንዳለችው እሱ ያደረገኝን ነገር እሱ እዛ ሆኜ ሲያቆስለኝ እንደነበረ እኔም ላቆስለው ነው የምፈልገው እንዳለችው፣ ይህ አሁን ቁስል ከሆነ ያንተም ቁስል የእሷን ቁስል ይገባኛል። ቁስላችሁ ሁለታችሁም ያንተም በጥፋትህ ቁስል ነው። የእሷም በእንደዚህ በምታደርገው ቁስሏ የሚድን መስሏት ነው፣ ግን ተሳስታለች። ቁስሏ አይድንም በዚህ ሁኔታ። የሰው ልጅ ተነጋግሮ ተመካክሮ፣ የፈሱፈስ አይገማም ይባላል። ተመካክራችሁ፣ አንድ ላይ አውርታችሁ የሚሆነውን እንዲሆን። ዛሬ እሷ ደግሞ ጭራሽ ፍቺ ጠይቃለሁ፣ ፈተዋ ጠይቃለሁ ትላለች። እንደሰማሁሽ እንዳታረጊ፣ እንዳታወሪ ለምንዶ ታውቃላችሁ ሱመያ ብዙ ጊዜ ሳትወስን አንድ ነገር ማድረግ አትችልም ግን አሁን ላይ ደግሞ እየወሰነች ያለችው ውሳኔ እኔ አልደግፍምም አልቀበልም ለሷም ሪከርድ አድርጌላታለሁ ቢከፋም ቢደላም ቢበጅም ባይበጅም የልጆቹ አባት ነው የልጆች አባት ነው ሰኢድ ለልጆቹም ላንችም ይሞታል አንድ ስህተት ተሳሳተ በቃ አጠፋ አገባ አናደደሽ፣ አቃጠለሽ፣ ኸላስ ጊዜው ሄደ፣ አለቀ። ያንን የድሮ ህይወት ነው ያለፈ ታሪክ ነው ማለት ብቻ ነው የሚገባን ማለት ነው። ሳትክክል ነሽ፣ አግባብ ብለሻል፣ የመን ሴት፣ የአረብ ሴት ፈቅደሻል። ነገሩ ደግሞ እሱ እንዳሰብሽው አልሆነም። እንዳልሽው ማንም ሴት ሁለተኛ ሚስት በለዋ ላይ እንዲገባ አትፈልግም። አንቺ ያደረግሻለሽው ነገር በጣም ጥሩ ነው፣ ግን ፍቺ የሚባለው እንዳታነሽ ልጆችን ታሳድጊያቸዋለሽ፣ አቃለሁ ሙሉ ቀርገሽ ታሳድጊያቸዋለሽ። ግን አባት ስለሚያስፈልጋቸው ሱመያዬ ያለ አባታቸው እንዲያድጉ እንዳታደርጊ። ሁሌ የአባትና የናት ፍቅር አግኝተው እንዲያድጉ አድርጊ። ይዘው እየተኸየሊ ከሌላ ሰው ነገጧት ልጅ ወልዶ ሁለት ሶስት አጠረቃቅሞ እንዴ ልታሰቃያዩቸው ነው? እንደ ልጆቹን ምን ዘንብ አለባቸው እነሱ አንቺ ህይወትሽን ለነሱ ስቲ እንደምትኖሪ ለነሱ ስቲ ዋጋ እንደምትከፊ አውቃለሁ። እሱ ግን ወንድ ነው፣ አንዴ ከቆረጠና ሌላ ሴት ጋር ህይወቱን ከጀመረ ሱመያ እንደተቀየሪ እንዳሉ ጭምር ብረሳችሁ ምን ልትሆኑ ነው? ለልጆችሽ አባት መሆን የሚችል ሰኢድ ነው። ደግሞ አባትነቱን በተግባር አሳይቷል። ለአንቺም ባልነቱን በተግባር አሳይቷል። ስህተቱን በጥሩ ነገሩም ልንሸፍንለት ይገባል። አሁን ላይ ማለት ነው። ሰኢድ ጥሩ ሰው ነው ሳ አሁን በተሳሳተ ስህተት ብቻ መጥፎ ነው ልንለው አንችልም። እስኪ አንተ ራስህ እሷ ጋር ተገናኝተህ ማውራት የምትፈልግ ከሆነ በሽማግሌ አግኛትና፣ በትልልቅ ሰው አዋራት። ልቧ ውስጥ ያለውን ነገር አንተ እወቅ። ከዛ በኋላ የሚሆነው ይሆናል። የሚሆነው ነገር ቀላል ነው፣ አይከብድም የሚከብድም አይመስለኝም ምክንያቱም አንተና ሱመያ ትወደዳላችሁ። ፍቅር እኮ አለባችሁ። ግን ማንኛችሁ ተሸናፊ እንደምትሆኑ ይሄ ብቻ ነው ያልገባኝ ነገር እስካሁን ያልገባኝ አንተና ወላ ሱመያ ናት ተሸናፊ የምትሆነው አንድ ሰው እኮ ሁለቱም ከሁለቱም በኩል ኃይለኛ ወይም ተሳዳቢ ወይም ተደባዳቢ ሆኖ አንደኛው በኩል ደግሞ አንደኛው ወገን ካልተሸነፈ ይሄ ህይወት አይሆንም። ህይወቱን ላይ እንደተበላሸ ነው።